በባህር ዳር ከተማ ጣናን መሰረት አድርጎ እየተከናወነ የሚገኘው የኮሪደር ልማት የጣናን ውበት ይበልጥ የሚገልጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኮሪደር ልማቱ ነዋሪዎች ከነፋሻማው የጣና ውብ ተፈጥሮ ጋር በምቹ ጎዳናዎች እንዲገናኙ የሚያግዝ መሆኑንም አስረድተዋል። ባህር ዳር የምትታወቅባቸውን የዘንባባ ዛፎች መልሶ ማልማትም ሌላው ተጠቃሽ ስራ መሆኑንም ተናግረዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለሰላም ማስከበር ተልእኮ ያሰለጠናቸውን የ20ኛና የ21ኛ ሞተራይዝድ ሻለቃ የሰላም አስከባሪ ሰራዊት አባላት አስመረቀ። በትምህርት ቤቱ የስነ ልቦና ግንባታ ኃላፊ ኮሎኔል በላይ ህሩይ፣ ተመራቂዎቹ ለሰላም ማስከበር ተልእኮ በውጭ ሀገር የሚሰማሩ መሆናቸውን ገልጸዋል። የሳውዲ አረቢያ መንግስት ለማህበራዊ ችግር ተጋላጭ ለሆኑ ኢትዮጵያውያን የሚውል ሀምሳ ቶን ቴምር ድጋፍ አደረገ። ከተለያዩ አጋር አካላት ጋር በመተባበር ሀብት በማሰባሰብ የማህበራዊ ድጋፍ ለሚሹ ወገኖች ተደራሽ የማድረግ ስራ እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። የመንገድ ትራፊክ አደጋን ለመከላከል በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እየተደረገ ነው ተባለ። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ በረኦ ሀሰን የመንገድ ትራፊክ አደጋን ለመከላከል እንዲቻል በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ሰነድ እየተዘጋጀ መሆኑን አመላክተዋል። የብቃት ምዘናው በየደረጃው ተከፋፍሎ የሚሰጥ እንደሆነም ተገልጿል ገልጿል።